ተጽፋለች ታነባለች። አህዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመረጣል። አባቶቻችን ብዕር ቀርጸው፣ ቀለም በጥበጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አድራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘወይንዬ ገቢውን ለደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ማሰሪያ የሚሆን ህዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በቱ ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያዊ ኮኮብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአሪያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይ ነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለቀን ሚዲያ፣ በኔቪያ ሚዲያና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ አድራሻ፦ 2601 ኤቨረስት ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018 በእለቱ የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ

ኤሌመንተሪ እያለሁ ይሄ ደግሞ ሰላቶ ይባላል። የዛሬ አመት ታምሜ አባ ጴጥሮስ ግብቲ ሲያስተማመኝ የነበረ ነው። ተንከፋቀጡ ልዩ ነው እያለሁ ጎበዝ ነበርኩ። በኋላ

12 ክፍል ጨረሱ። ሂሩትን ዘጠኛ ክፍል አፈቀሩ። ከእሷ ጋር እስከ ተለያየን እናቴ ምግብ ትነግር ነበረ። አሁን እናቴ መለስ ያቃተል ምግብ መጀመሪያ ሀብታም ነበረች። ቤት ነበራት። መሬት ደግሞ አሩሲ ኦር በቼው የሚባል ነበረ። ከዛ መንጌን አልጠላውም። ደርግ ስርዓትን አልወደውም። ለምንድን ነው መንጌን አልጠላው? አገር ይወዳል። አገር አንድነት፣ አገር እንዲነጣጠል አልፈልግም። ትንሽ መንጌን አሁን ደርግ የምጠላው መሬታችን ወረስ ቱረ መሬት ላራችሁ ብሎ ግን ቤት እናት የምትዳዳር ቤት ወርሶ ድህነት ለዚሁ ሁሉ ሽባት ያበቃኝ ደርግ ነው። ደርግ ስራትን አልወድም። ግን ደርግ የማንም ስራት አሁን ጊዜ እንደ መሌክ ከፋይ ልብስ

አሁን በቃ ሱሰኛ ነው። ከዛ ጸበል ከገባ በኋላ ሬሳ ሄደ። ኪዳነምህረት አጎቴ አርባችሁ ሬሳ ነው ያወሰደ። ሬሳ ጸበል ገባ። ይሄን ታሪክ መለስ ብል ሰማ ይሆናል። ሬሳ የገባ ከዛ ፈታችኝ። ለፋሲካ ነው የጣመንኩት ከዛ ስድን አባዬ በቃ ቤት ይህ ተባለ ዳንኩና ቤተ ክራት ሮች ዘሮች ከዛ ቤት ወሰዱኝ። ኪዳነምህረት ነበር አላለቁም አስተማሚ ይባላል። እሱ ሞቶ አለሁ አብዛኛው አለቁ። የሚገርም ደጋጎቹ ከዛ እያሱ መኮንን የሻምበል ልጅ ወላለ ደግሞ

ያቺ የፈቀረው ሴት

ከዛ ያን ምነም አሁን እንዳልጆ ራሴን ለመቻ ለመልበስ ያን ጊዜ ሱሰኛል ነበር ለልብሴ ለአንዳንድ አንድ ነገር በቃ ልብሴ ልገዛበታለሁ ጫማ ገዛለሁ። ያለኝ የሚያለብሰኝ በዘንሰ በጃኖ ጊዜ እናቴ ነች፣ ከቶ በላይ በደግ ጊዜ የሚያለብሰ ስለ እንደዛ ከዛ በዛ በዛ አሁን ከቶ በላይ ግን ቁም ሱሰኛው ሆንኩ በቃ ቁማሩ ብቻ ሳይሆን ጫቱ ሲገራው የሴት በቃ ልናገር የማልፈልጉ ዝሙት ጀመርኩ ዝሙት የማልፈልገው ዝሙት አንድ ስለምዶ ከቡጫጭ መጦ ዝሙ ሰባተኛ በአምሳ ሳንቲም ይሄድ በቃ አንዴ ሶስተኛ በቃ ሴት ጋር በኋላ አሁን እሱን እሱ ጊዜ አሁን ለወጣቶች እንደዚ አይነት እንዳይዛቸው ጋር ደሞ ጫት አንዳንዱ ሰው ሌብነት ሞባይል

አሁን ፀሐይ ሳይወጣ ተመልሶ ብርድ ነው። ከእግዚአብሔር ጋር ልጣላ እንጂ ብርድ አልወድም። ሌላ ደግሞ ረሃብ አልወድም። መለቤት ረሃብ የለ መለቤት ጭጋ ግን ቤተ ሆኜ የቸገርኩበት ጊዜ አለ። ቤተ ጊዜ ለምቲ ከቤት ስጣላለሁ፣ ስጣላ እወጣለሁ የምራብበት ጊዜ አለ። ሁለት ቀን ምናምን ራብና ሲርበኝ ይገባሉ። ያን ሁሉ የህይወት መንገድ አለፉ። ያቺ ፈቀረው ሴት ሂሩትን ነው አይ ቲንክ በጣም ሂሩትን ወዳ ነበሩ። እንደውም ትዝ የሚለኝ ዶሮዎች ነበሩኝ

ለዚህ ነው ቻንስ ነው። ከዛ በኋላ ነው አሁን መኪና የተገጨው፣ ሰማንያ ዘጠኝ ነው። እሷ እኮ ሰባ ውስጥ ነው ሰባ ሌላው አሁን በዚህ ሰዓት ምሳ ገቡ ወይ? ቤተ ክርስቲያን ይሄዳሉ፣ ጸሎት ያደርጋሉ፣ ከፈጣሪዎት ጋር ያለሁት ግንኙነት እኔ አሁን ለምሳሌ አይደል፣ መድኃኒዓለም ምስል ድምፅ ሲወድቅ እንዳነሱት ያየሁት ነበር። እና እኛንም አሳለሙን ካሜራችንን ሳይቀር ሲባርኩት ነበር። እና ያለሁት ግንኙነት ከፈጣሪ ጋር የሚገርምሽ ነገር፣ የሚገርምሽ ነገር፣ ከፈጣሪ ጋር ያለኝ ግንኙነት እዚህ እችን ራይል የምትባለውን ልጅ አብቅሬ መኪና ከተገጭ በኋላ ከመገጭጫ በፊት አነብ ነበረ መጽሐፍ ቅዱስ መጽሐፍ ቅዱስ አነብ ነበረ። ጉዳይ አሰራም መጽሐፍ ቅዱስ አነብ ነበረ። መጽሐፍ ቅዱስ በማነብበት ጊዜ ለምን መጽሐፍ ቅዱስ ነገርኩት። አሁን እንቅልፍ የለኝ። አሁንም ስሚ የሚገርመው ነገር የሚገርመው ነገር እንቅልፍ እንደማወዘኝ እንቅልፍ አወዘኝም ለምንድን ነው ብዬ ስነግረው፣ እግዚአብሔር ያፈቀደው ነገር ነው። ማርያም መጽሐፍ ቅዱስ አንበባል አይገባኝም አልኩ። ሰጠኝ ማንበብ አዲስ ኪዳን ከዛ ማንበጫ ከእግዚአብሔር ጋር ግንኙነት እያደረጉ መንፈስ እየተገለጸልኝ ከብዙ ነገር እሱ አማመኝ ትላ ለሌት ነው በትምህርት ነው ቄስ

እንቅልፍ የለኝም የለኝም። በቃ ሉን ሰላናቀው ዝም ብዬ ብቻ ምን ያደርጋሉ? ምን ይሰራሉ? አነባለሁ አነባለሁ፣ ጸሎት አደርጋለሁ። ሌላ ደግሞ ካነበ ከጸለየኩ በኋላ ስፖርት እሰራለሁ፣ የራሴን ስፖርት እሰራለሁ። ያ ነው አሁን ትንሽ ብርታት። ስለ ስፖርት ስፖርት በፊት እሰራለሁ ግን በሰራም ትንሽ ችግር ነበር፣ እንዳልሰራ የሚያደርገኝ ይደክመኝ ነበር። ምንድነው የሚያደርገኝ ከመጠመላይ ነው፣ በማጨሰው ይሄ ሁሉ ጠቁሮ ነበር ሲጋራው

ሁለቱ እዚ አሁን እዚ ለመለ እየረዱ መለ አሁን እንደዚህ ያመጣው ተብቻ ባል ምናምን አምስት መቶ ነገር ካለ የምነግራችሁ ነገር አሁን የምመክረው ለዚህ ዘመን ወጣቶች የምመክራቸው ሴሰኝነት፣ ሱሰኝነት። ሴሰኝነት ማለት የሴት ሱስ፣ ሱሰኝነት ማለት ጫት፣ ሲጋራ፣ ቁማር፣ ዝሙት፣ ሌብነት፣ የሞባይል ሌብነት፣ የሌላም ሌብነት አይጠቅም። መጨረሻ የምናገረው ይህ ድርጅት ያደረገልኝ ለታ አስር አመቴ ነው። በአስር አመት ተመልቼ ነው የመጣሁት። ያደረገልኝ ይሄ ቤተሰብ ጠርቶኝ ነበረ። የምለብስ የለኝም፣ የምጠጣው የለኝም። ስለዚህ እዚህ ድርጅት ግን ከልብስ አንጨር ምግብ፣ ልብስ፣ ማድካ መድኃኒቱ ማንጣ፣ ይሄ መድኃኒታቸው ውድ ነው። ስለዚህ ያን ሁሉ የቻለኝ የመለስ ድርጅት ዋና ባለቤቱ የተቀበለ የመለስ ነው። ሌላ ያመጣኝ ደግሞ ሲዶስኩምታ በግሸን ፋርማሲ ባለቤት ያጎቴሊ ሌላ ዋና ያመጣ እግዚአብሔርና ድንገር ማለ ሚካኤል ናቸው። አመሰግናለሁ። ሰዋዶ ትጽፋለች ታነባለች። አህዱ መጽሐፍ በሰሜን አሜሪካ ዋሽንግተን ዲሲ ይመራል። አባቶቻችን ብዕር ቀርጸው ቀለም በጥበጠው ብራና ዳምጠው ትውልድን ሰርተው አስረክበውናል። የተቀበልነውን አድራ ለመወጣት በብዙ አገልግሎቱ የምንወደውና የምናከብረው መምህር ደረጀ ዘወይንዬ ገቢውን ለደብረ ጽሞና አቡነ ሲኖዳ ቤተ ክርስቲያን ማሰሪያ የሚሆን አሃዱ የተሰኘ የግጥም መድብል መጽሐፍ ይዞላችሁ ቀርበዋል። እሁድ ኦክቶበር 26 2025 በቱ ፒኤም ላይ በዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል በታላቅ ድምቀት ይመረቃል። ኢትዮጵያዊ ኮኮብ ሐዋርያ በአቡነ ሲኖዳ ስም ተጠርታችኋል። የዕለቱ ዝግጅት በቀጥታ ስርጭት በሰማያት ሚዲያ፣ በነጋሽ ሚዲያ፣ በዳንኪራ ሚዲያ፣ በአሪያ መካሻ ሚዲያ፣ በዶክተር ሮዳስ ሚዲያ፣ በደረጀ ዘወይንዬ ሚዲያ፣ በቋንቋይነሽ ሚዲያ፣ በሳድስ ሚዲያ፣ በጎልደን ሚዲያ፣ በቃለቀል ሚዲያ፣ በሌዛ ሚዲያ እና በሌሎችም ይተላለፋል። አዘጋጅ በሰሜን አሜሪካ የመጽሐፉ አስመራቂ ኮሚቴ አድራሻ 2601 ኤቨረስ ስትሪት ኖርዝ ኢስት ዋሽንግተን ዲሲ 20018። በእለቱ ፈዋሹ የአቡነ ሲኖዳ ጸበል ይታደላል። እኛ በትላንትናና በነገ መካከል ያለን ዛሬ ነ ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት